ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 10 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል ብልጽግና በኢሳያስ በላይ ላይ የፈጸመው አሰቃቂው ግፍና ግድያን በሚመለከት የወጣው መረጃ እያነጋገረ ነው ለሰሚ የሚከብደውን የብልጽግና ግፍ እናሰማችኋለን የትግሉን ካሃዲዎች በሚመለከት የፋኖ መሪዎች ጠንከር ያለ ምላሽ እየሰጡ ነው ምላሹን በሚመለከት የምንላችኋለን አርበኛ ውባንተ አባተ አርበኛ ዘመነ ካሴ። አርበኛ ሳሙኤል ባለድል ስለ ካሃዲዎቹ ምን አሉ? የሚለውን ይዘናል። በጎጃም ቀጠና በተደረጉ አውደ ውጊያዎች ሁለት ያገዛዙ ኮሎኔሎች ተገድለዋል። በባህር ዳር ስለተሰራው ጀብዱም የምንላቸዋለን። የአብይና የህወሃት ጦርነት እንደማይቀር በሁለቱም ወገን ያሉ አካላት ጠቁመዋል። ዶናልድ ትራምፕ የዩክሬናውያንን ደም መፍሰስ ለማስቆም ለፑቲን እደውላለሁ ብለዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራ ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ብልጽግና በኢሳያስ በላይ ላይ የፈጸመው አሰቃቂው ግፍና ግድያን በሚመለከት የወጣው መረጃ እያነጋገረ ነው። መሰረት ሚዲያ ልክ የዛሬ ዓመት በዚህ ወር በምርመራ ክፍል ውስጥ በአሰቃቂ ሁኔታ ስለተገደለው ኢሳያስ በላይ ዙሪያ የሰራው የምርመራ ዘገባ እያነጋገረ ነው። ኢሳያስ በላይ ለስድስት ዓመታት ያህል በኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ውስጥ ከፍተኛ የሳይበር ደህንነት ባለሙያ ሆኖ ማገልገሉ ይታወቃል። በ2014 ዓ.ም የአማራ ክልል ፖሊስ ኮሚሽንና የክልሉ ሰላምና ደህንነት የሚጠቀምበት ወታደራዊ ሬዲዮ የመለያ ኮዱ በቀላሉ ተጋላጭ ሆኖ ሲገኝና ይህንን የሬዲዮ ትስስር እንደ አዲስ ማስተሳሰር ግድ ሲሆን መፍትሄው የተገኘው ከኢሳያስ ነበር። ይህ የወታደራዊ ራዲዮ ትስስር ለመስራት በሚሊዮን የሚቆጠር ዶላር ወጥቶ ዓለም አቀፍ ተቋማት ተወዳድረው የሚሰሩት ነው። በጊዜው ኢሳያስ ባቀረበው ሀሳብ ኢንሳ ሰባት ቡድኖችን አዋቅሮ ወደ ክልሉ የገባ ሲሆን የአማራ ክልልን ከወረዳ ጀምሮ እስከ ዋናው ቢሮ ድረስ ያለውን የሬዲዮ ትስስር በዘመናዊ መልኩ አቀናጅቶ ለክልሉ መንግስት ውስጥ በሁለት ወራት ጊዜ ውስጥ አስረክበዋል። ኢሳያስ ዛሬ በህይወት ባይኖርም የክልሉ ፖሊስ ኮሚሽንና የሰላምና ደህንነት ቢሮ እስከ ወረዳ ድረስ የሚጠቀሙበት የሬዲዮ መገናኛ መረብ በዚህ ድንቅ ወጣት የተሰራ ነው። የአማራ ክልልን የሬዲዮ መገናኛ አውታር አቀናጅቶ ከተመለሰ ከሁለት ወር በኋላ አንድ ቀን ጠዋት አራት ሰዓት ላይ ቢሮ ከመግባቱ የኢንሳ የውስጥ ደህንነትና ጥበቃ ኃላፊ የኢሳያስን መታወቂያ ቀማው። በኢንሳ ተቋም ውስጥ የውስጥ ደህንነትና የጥበቃ አባል ሰራተኞችን መታወቂያ ቀምቶ ከወሰደ ቢሮ መግባት እየተከለከለ ነው። ኢሳያስም ለምን መታወቂያው እንደተወሰደበት ቢሮ ገብተው ኃላፊውን መጠየቅ አልቻለም። ከስራ እንዳሰናበቱት ቆጥሮ ሌላ ስራ ማፈላለግ ያዘ። ከወራት በኋላ አማራ ባንክ ተቀጥሮ ለሁለት ዓመታት ያህል በሙያው እየሰራ ባለበት ወቅት ሚያዚያ 23 2016 ዓ ም ከምሽቱ ሁለት ሰዓት ተኩል የፌዴራል ፖሊሶች ያለ ፍርድ ቤት ትዕዛዝ ትፈለጋለ በሚል ይዘውት ወጡ። በማግስቱ ባለቤቱና የቅርብ ቤተሰቦቹ አዲስ አበባን ሲያካልሉ ውለው ማታ አዲስ አበባ ሜክሲኮ በሚገኘው የፌ ፌዴራል ፖሊስ ወንጀል ምርመራ ቢሮ አገኙት። በምን ጠርጥረው እንዳሰሩትም እርሱም አላወቀም። ከሁለት ቀን በኋላ ከአስራ አራት ተጠርጣሪዎች ጋር ወደ አፋር ክልል ሰመራ ተጓዘ። ሰመራ ከተማ መግቢያው አካባቢ አንድ የግለሰብ ግቢ ውስጥ እንዲገቡ ተደርገው በዕለቱ ከምሽቱ አራት ሰዓት እስረኞቹ በየተራ እየተጠሩ በመርማሪዎች ይጠየቃሉ። የኢሳያስ ተራ ደረሰ ይላል ከኢሳያስ ጋር አብሮ የነበረ ስሙን እንዳይገለጽ የጠየቀን አንድ ወጣት ይላል ዘገባው። እኔ ይላል ይሄ ወጣት አራት መርማሪዎች በየተራ እየተነሱ እውነቱን ተናገር እያሉ በጥፊና በእርግጫ እየደበደቡ አድክመውኛል። በዛ ላይ እጅግ ይሞቃል። መቆም አቅቶኝ ተዝለፍልፌ ወድቅ ያለው እጅና እግሬን ይዘው በሩ ላይ ጣሉኝ። ኢሳያስን ይዘውት ሲመጡ ይታየኛል። ሊቢያ ውስጥ በአሸባሪዎች እንደታረዱት ወጣቶች ጀርባውን ጨምድደው ወደ ታች ደፍቀው ይዘውት ገቡ። እጁን ወደ ኋላ አዙረው በካቴና አስረውታል። ወደ ግድግዳው ፊትህን አዙር ሲሉት ይሰማኛል በማለት የሚያስታውሰውን ምልልስ እንደዚህ ያስረዳል። በምልልሱ ወቅት ኢሳያስን ከፋኖቹ ጋር ም ምን ነበር ስታወራ የነበረው ሲሉት፣ አውርቼ አላውቅም ቢላቸውም ስልካቸው እንዳይጠለፍ ምን እያደረጉ ነው ስትላቸው የነበረው በሚል አፋጠጡት ይላል። በርካቶች በእርግጫና በጥፊ ሲማቱ ይናገራል። ቆይ ሲል አንዱ ገልጋይ ሆኖ ተከሰተ የሚለው አስተያየት ሰጪው በህይወት መኖር ከፈለግ ተናገር፣ ካልሆነ አስከሬንህን እዚህ ነው በእሳት የምናቃጥለው አሉትም ብሏል። አንዱ በምን እንደመታው ባላውቅም ኢሳያስ አ ብሎ ሲወድቅ ተሰማኝ። ከወደቀበት በእግራቸው ሲደበድቡት፣ አንደኛው አሁን ይናገራል ተዉት ብሎ አስቆማቸው ናቸው ኢሳያስ መሬት ላይ እንደተኛ ያቃስት እንደነበር ያስታወሰው ዘገባው፣ ለፋኖ ስልካችሁ እንዳይጠለፍ ምን አድርጉ ብለህ እንደተናገርክ ካላወጣ አስከሬንህን ለጅብ ነው የምንሰጠው፣ ልጆችህ ድጋሜ አታያቸውም አሉት በማለት አብራርተዋል። ወደ መጨረሻው ቀን ኢሳያስንና እኔን በመኪና ራቅ ያለ ቦታ ይዘውን ሄዱ። እልም ያለ በረሃ ነው። ከመኪና አስወርደው፣ ሁለት እጅና እግራችንን በካቴና አስረው፣ እዚህ በረሃ ላይ ጅብ ነው የሚበላችሁ፣ ማንም አይደርስላችሁም፣ እውነቱን ብትነግሩን ይሻላል ሲል አንዱ መርማሪ ጠ መጠየቅን ይላል እኔ ከማንም ጋር ተገናኝቼ እንደማላውቅ ነገርኩት ኢሳያስ ደካክሞ ስለነበር የሚለው አይሰማም እኔን መልሰው መኪናው ላይ አንስተው ጫኑኝ ኢሳያስን ትተነው ሄድን የሚለው ወጣት የተወሰነ ርቀት ከተጓዝን በኋላ እኔንም አውርደው ጥለውኝ ሄዱ ሁለት እግሮቼና ሁለት እጆቼ በካቴና የታሰሩ በመሆናቸው በፍጹም መንቀሳቀስ አልችልም ነበር በማለት ገልጿል በግምት ከሌሊቱ 11 ሰዓት አካባቢ ሲሆን የመኪና ድምፅ ቀሰቀሰኝ አንድ በማስክ እስከ አፍንጫው ድረስ የተሸፈነ መርማሪ ጋቢና ውስጥ ብቅ ብሎ በተኛሁበት ቁልቁል እየተመለከተ ጅብ አልበላህም? ሲል አብሮት ያለው ሹፌር ሳቀ። ሲልም የነበረውን ግፍና ጭቃን ያስረዳል። እኔን ጭነው ትንሽ ከተጓዝን በኋላ ኢሳያስን አገኘ ነው። ይኸውም ሰውዬ ያለ የዚያ አገር ጅብ ምነካው በአፉ እንድናጎርሰው ፈልጎ ነው ሲል ሰማሁት፣ ይላል። ከመለሱም በኋላ ኢሳያስ ምርመራ ክፍል አስር ሰዓት ገብቶ አስራ ሁለት ሰዓት ላይ ይዘውት ወጡ። እሱ ከምርመራ ክፍል ሲወጣ እኛ ለሽንት ወጥተን ተገናኘን። ሆዱ አካባቢ ደም በደም ሆኗል። ከላዩ ላይ ውሃ የተደፋት የተደፋበትም ይመስለኛል። ልብሱ ሁሉ በስብሷል፣ እስከ ሱሪው ድረስ በደም ተነግሯል። ደምና ውሃ ከሰውነቱ ይወርዳል። ፖሊሶቹ በር ላይ ስለጣሉት ዝልፍልፍ ብሎተኛ ጠጋ ብሎ ሳየው ሆዱ ተቀዶ የውስጥ ክፍሉ ይታያል በማለትም አብራርቷል። ጠጋ ብዬ በእሱ በኩል አለፍኩ፣ መራመድ አቃተኝ። ኢሳያስ አልኩት፣ አልመለሰልኝም። የሚደበድቡን በተቆረጠ የፌሮ ብረት ነው። ብረቱ ጫፍ ላይ ሲቆረጥ ትንሽ ሰየፍ ያለ በመሆኑ እሱ ሁላችንንም ብዙ ቦታ እየቆረጠን ደም ፈሶ ናል ብዙ ደም ስለፈሰሰን ሰውነታችን ገርጥቷል። ኢሳያስንም ያገኘው ይኸው ብረት ነው። ብረቱ ጫፍ ላይ ስለት እንዳለው ስለሚያውቁ የሚመቱን በስለቱ በኩል ነው ብሏል። በኋላ መርማሪዎቹ ከምርመራ ክፍል ወጥተው ወደ ህክምና ልንወስደው ነው፣ ገንዘብ አዋጡ አሉን። ከቤታችን ስንያዝ ኪሳችን ውስጥ የነበረችውን በሙሉ አሰባስበን ሰጠን፣ ይዘውት ወጡ። በማግስቱ እኛንም ወደ አዲስ አበባ ይዘውን ተመለሱ፣ ሲል የደረሰባቸውን ግፍ ለመሰረት ሚዲያ ተናግሯል። መርማሪዎቹ የኢሳያስን አስከሬን ለቤተሰቦቹ ሲያስረክቡ ለማንም ቢሆን ታስሮ እንደነበር እንዳትናገሩ ብለው የዛሬ ዓመት ግንቦት ሰባት አስከሬኑ አስረከቧቸው ብሏል። ኢሳያስ በላይ የሁለት ልጆች አባትና ባለትዳር ነበር። የትግሉን ካህዲዎች በሚመለከት የፋኖ መሪዎች ጠንከር ያለ ምላሽ እየሰጡ ነው። የአማራ ህዝብ ህልውናዬን በልጆች ያረጋግጣለሁ፣ የግፍ ሞቴን በክንዴ መክታለሁ፣ የሀገር ባለቤትነቴን በሞቴ ያስከብራለሁ ብሎ ትግል ከጀመረ እነሆ ሶስተኛ አመቱን ሊይዝ ነው። የትግልም የወንድነት ልክ የመስዋዕትነት ጥግ የታየበት ነው። ከሜጆር ጀኔራል ውባንተ አባተ እስከ አርበኛ ናውሰናይ አንዳርጌ፣ ከአርበኛ ዮሐንስ አለማየሁ እስከ አርበኛ መንበሩ ጌታዬ፣ ከጎጃም እስከ ጎንደር፣ ከወሎ እስከ ሸዋ ያልተሰዋ ታጋይ የለም። በዚህ ሁሉ የት ትግል ወጣ ወረድ ውስጥ ደግሞ ትግሉን ከፋፍለው ለአገዛዙ ያደረ ትግሉን ክዶ ሆዱን ያስቀደመው ኃይል ቀላል አይደለም። ይህ በዓለም የትጥቅ ትግል ታሪክ ውስጥ የታየና የነበረ ነውና የአማራን ትግል ሊጎትተው ይችል ይሆናል እንጂ ፈጽሞ ከመዳረሻው አያስቀረውም። ከሰሞኑ የታዩት የክህደት መንገዶችም ቀድሞውንም ለአማራ ህዝብ ህልውና ሲሉ ጫካ ያልወጡ ድኩማንን ማንነት ያጋለጡ ናቸው። የአፋብሃ አመራሮች ይህንን ክህደት በሚመለከት ያሉት ነገር ምላሻቸውን እየሰጡ ነው። ሰማዕቱ አርበኛ ሜጀር ጀነራሉ ባንታ ባተ ደግሞ ይህንን የክህደት ጉዞ ቀድሞ የተነበየ የትግሉ ነቢይ ነበር። እርቦኝ ጠምቶኝ አልወጣውም ለነጻነት እንጂ ያለው ሜጀር ጀነራል ውባንተ ሁለት ቦታ አረጋጮችን እንዲህ ነበር ያላቸው፤ ብልጽግና ነገ ይመጣልኛል ብለ ከሁለት ምትረብትም አለ። ሰዓቱ ያለቀ ሰዓት ነው። ወይ ያንኛው ምሰል፣ ወይ ይህኛው ምሰል። እኛ መታደልም ጭምርት ነው። ይሄ ሰራዊት ለዚህ ለምንከፍለው መስዋዕትነት በጣም ደስተኛች ነው። ወንድሞቻችን ገብረናል፣ ወንዶቻችን ገብረናል። በተለኛንን ደስ ሚሉ መስዋዕትነት ንቀበሉ። ምክንያቱም ለሃይማኖቴ ነው። እርቦኝ ጠምቶኝ አልወጣሁም ለነፃነት የሚከፈለው መሥዋዕትነት ነው የምንከፍል። እስልምናና ኦርቶዶክስ ተያይዞ አብሮ የኖረ አገርን ያኖረ ሃይማኖት ነው። ወለጋ ላይ የሰባት ዓመት ሕፃን ወላሂ ያለ ዛሬ አማራ አልሆንም ብላ ታርዳለች። የአፋ ብሃ የማዕከላዊ ኮማንድ አባልና የአርበኛ ዘመነ ካሴም ከሀዲዎችን በሚመለከት በሰጠው አስተያየት ከሀዲ የሚከዳበትን ጊዜና ቦታ እንደማይመርጥ ጠቁመዋል። ትግሉን በጀመርኮ በሳምንቱ የሚከዳ ይኖራል። አዲስ አበባ ልንገባን ጦጦ ላይ ቆመን የሚከዳ ይኖራል። ትግል ተፈጥሮ ሌላኛው የአፋ ብሃ የማዕከላዊ ኮማንድ አባል አርበኛ ሳሙኤል ባለድል ደግሞ አሁን ትግሉ እየጠራ ነው፣ ከሀዲው ከታጋዩ ተለይቷል ሲል ነው የገለጸው። ሉ አስቦ በቁጭትና በስሜት የወጣ ታጋ ያለ እሱ አንዱ ነው። በቀጣይ የነበረውን ወቅታዊ ሁኔታ እና ሞቅታ ሆይ ሆይ ታይቶ ወይም ሙዚቃ ሰምቶ በስሜት የገባ ሀይል አለ፣ ሁለተኛ ነው። በሶስተኛ ደረጃ ፋኖነትን እንደ ገንዘብ ማሰባሰቢያና ማካበቻ አይቶ ለዝርፊያ፣ ለውንብድና ራስን ለማበልጸግ የወጣ አለ በኬላ ግብር በገታ በአፈና እንደነበረው ለዚህ አላማ የወጡ ያሉ። እናም የመጨረሻና እንደው በእኔ ግምገማ አራተኛ ብዬ የሚይዘው በትክክል ስርአቱን ወክለው ቶችም እንደሚነሳው ብዙ አርበኞችም እንደሚያነሱት የመንግስት ፋኖች አሉ። የብልጽግና ፋኖች አሉ። የሚዘርፉ የሚያግቱ፣ ሴት የሚደፍሩ ሌላም ሌላም ነገር የሚያደርጉ እየተባለ በሚዲያ ሲገለጽ እንደነበረው በትክክል የብልጽግናና ያገዛዙን ተልእኮ ይዘው ወደ ትግል የገቡም ደግሞ ኃይሎች አሉ። ወደዚህ ትግል ይሄ ትግል በጣም ፈታኝ ትግል ነው። በትክክል ፈታኝ ትግል የሆነው ደግሞ የሶሻል ሚዲያ ዘመን መሆኑ። የአፋ ባሃ ማዕከላዊ ኮማንድ አባሉን አርበኛ አስረስ ማረ የትግሉ ካህዲዎችንና ክህደትን በሚመለከት ሰፋ ያለ ማብራሪያ ሰጥቷል። ልክ የትናንት ሶስት አመት ግንቦት ስምንት ሁለት ሺ አስራ አራት አመተ ምህረት የብልጽግና ገዳይ ቡድን ቤቴን የወረረበት እለት መሆኑን አንድ ወንድሜ አስታወሰኝ ሲል አርበኛው ትናንት ባወጣው ጽሁፍ ገልጿል። ከዛን ዕለት ጀምሮ የጫካ ህይወትን ጀመርኩት። መውደቅ፣ መነሳት፣ መውጣት፣ መውረድ፣ ምሬት ደስታ፣ ሁሉም የትግሉ ገጽታዎች ናቸው የሚለው አርበኛው፣ የተያዘው ትግል እንደመሆኑ መጠን በየጊዜው ስሜትን የሚፈታተኑ የሰውነት ባህሪ የማይቋቋማቸው ዘለፋዎች እንዲሁም የሚገርሙ አድናቆቶችን ማስተናገድ የአብዛኛዎቻችን አመራሮች እጣ ፈንታ ነው። ሁሉም መልክ የሚይዘው በጠራ የትግል መስመራችን ላይ በተመሰረተው ድላችን ላይ ነው ሲልም ይቀጥላል በለቀማ የምንገዛው ጥይት አንጡራ ገንዘባችንን አውጥተን በታጠቅናቸው ጥቂት ጠመንጃዎች የምስራቅ አፍሪካን የኃይል አሰላለፍ የለወጠ የፖለቲካና የኃይል ማዕከል ገንብተናል ሲልም ያብራራል። ትግሉ የአጭር ጊዜ ግርግር መስሎት የተቀላቀለው ከማናንሼ በሚል ፉክክር ራሱን አመራር አድርጎ የቆየው በሌሎች ኃይሎች ግፊት ሜዳውን ያጣበበውና አስቀድመውም አሰላለፉ ከጠላት ብዙም ያራቀው ቡድንና ግለሰብ እዚህ እዚያም እየተንሸራተተ ነው ብለዋል። የአንዳንዶቹ አሳዛኝ ነው። እንዲ እየተዋወቅን ጉልበታችንን በውስጥ ጉዳይ እንዲባክን ባያደርጉ መልካም ነበር ሲልም ያብራራል። የሆነው ሆኖ ዳገቱ ላይ መዛል መክዳትና በባንዳነት መሰለፍ በየትኛውም ትግል ውስጥ የሚከሰት ጉዳይ ነው ይሉኝ ያልፈጠረበት የአብይ አህመድ አገዛዝ ከስደተኞችና ለከዳተኞችና ለባንዳዎች የፈጠረላቸው ሰበብ ህወሀት ጋር ጦርነት ልንገጥም ስለሆነ ከብልጽግና ጎን መሰለፍ ያስፈልጋል የሚል ነው። አዲሱ የማደናገሪያ ስልት መሆኑ ነው ብሏል። አርበኛ አስረስ ግልጽ መሆን ያለበት ነገር ይህ ሀገር በተለይም የአማራ ህዝብ ከአብይ አህመድ የቀደመ ጠላት የለውም የሚለው አስረስ አብይ አህመድ አልተሳካለትም እንጂ ከፕሪቶሪያው ስምምነት ማግስት የትግራይ ኃይሎችን በአማራ ላይ ለማዝመት ያላደረገው ጥረት አልነበረም በማለት ገልጿል። አርበኛው የሀገሩን ጦር አማራው ላይ አሰማርቶ ዘር መጨፍጨፉ አልበቃ ብሎት የትግራይና የአማራን ህዝብ ሌላ የጦርነት አዙሪት ውስጥ ለመክተት ምራቁን በመዋጥ ላይ ነው በሚል ያነሳም ሲሆን፣ ይህንን አውዳሚ ሀሳብ ተቀብሎ ለአብይ አህመድ የቅዠት እቅድ ማስፈጸሚያ ራሱን ያዘጋጀ ቢኖር የህልውና ትግሉ ጸር ነው ሲል ገልጿል። በጎጃም ቀጠና በተደረጉ አውደ ውጊያዎች ሁለት ያገዛዙ ኮሎኔሎች ተገደሉ። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች እያደረገ ያለውን ውጊያ አጠናክሮ የቀጠለ ሲሆን በርካታ ያገዛዙ ጦርም በፋኖ እየተደመሰሰ እጁን እየሰጠና እየተማረከ ነው። በተወሰኑ ቀጠናዎች የምትንቀሳቀሰው ሀያ ሶስተኛው ያገዛዙ ክፍለ ጦር በፋኖ በደረሰባት ተደጋጋሚ ምትና የአባላት ኩብለላ ምክንያት ያላት የሰው ኃይል መመናመኑ ተገልጿል። በዚህም አርባ ሁለተኛ የተባለች ያገዛዙ ተወርዋሪ ክፍለ ጦር ፈረሳ ወደ ሶስተኛ ክፍለ ጦር ተቀላቅላለች። ሆኖም ሁለቱ ክፍለ ጦሮች ወደ አንድ ቢጨፈለቁም የአንድ ክፍለ ጦር የሰው ኃይል ቁመና ማሟላት ሳይችሉ ቀርተዋል። ስለዚህ በቅርቡ ብዙ የሚፈርሱ ክፍለ ጦሮች እንደሚኖሩም ነው የተነገረው። ከዚህ ጋር ተያይዞ የ የአርባ ሁለተኛ ክፍለ ጦር የሎጂስቲክ ኃላፊ ኮለኔል ደመቀ ጌታቸው የጽንፈኛው አስተሳሰብ ነው ያለህ በማለት ዳንግላ ካምፕ ውስጥ በራሱ ሰዎች እንደተረሸነ የቢትወደድ ወደድ መንገሻ ጀንበር የብርጌድ ኃላፊ ምስኬ ዘድንግል ገልጸዋል። ትውልዱ የጎንደር አማራ የአርማጭሆ አካባቢ ተወላጅ የሆነ ነው። ኮረኔል በሰብሳቢዎች ላይ ከብርሃኑ ጁላ ጦር መኮንኖች ጋር እሰጣ አገባ ውስጥ ገብቶ እንደነበር ፋኖ ምስጌ ገልጿል። በተመሳሳይ የምዕራብ እዝ ከፍተኛ አመራር ኮረኔል ተስፋይም በዚሁ በጎጃም ቀጠና በተደረገው ውጊያ በፋኖ ተገድለዋል። የባህር ዳር ብርጌድ አንድ አካል የሆነው በላይ ዘለቀ ሻለቃ በባህር ዳር ዙሪያ ወረዳ ጣና ሮቢት ቀበሌ ላይ ከሁለት አመት በፊት ተጀምሮ ተቋርጦ የነበረውን የመከላከያ ሰራዊት ባህር ኃይል ቢሮ ግንባታ እንደገና ለማስጀመር በሚል እንቅስቃሴ ያደርጉ የነበሩ አጊ አገዛዙ ጦር አመራሮችን ኢላማ አድርጎ ከዘንዘልማ ጣና ሮቢት ደፈጣ በመጣል ትናንት ግንቦት 9 2017 ዓ.ም ከቀኑ 7 ሰዓት የምዕራብ እዝ ከፍተኛ አመራር የሆነውን ኮሎኔል ተስፋይን ገድሏል። እንዲሁም የባህር ኃይል ቢሮ ግንባታ ስራ አስኪያጅ የነበረው መሰረት የተባለ ግለሰብና በርካታ ቀይ ቦኔት ለባሽ ከአጃቢዎቹ ጋር ከባድ ቁስለኛ ማድረግ ተችሏል። በሌላ በኩል በወሎው የአምባሰል ተራሮች አካባቢ ባሉ ባሉ መንደሮች ከፍተኛ የሞርተር ና ዲሽቃ ድብደባዎች እየተካሄዱ መሆኑ ታውቋል። ከውጫሌ ከተማ ወደ ውርጌሳ ከተማ በተደረገው የሞርተር ና የዲሽቃ ጥቃት የተፈጸመባቸው አካባቢዎችም አንጓት፣ ገምሻትና ሳሙና ዳገት የተባሉ ቦታዎች ናቸው። በመርሳና ወርጌሳ መካከል በምትገኝ ቦታም ከባድ ውጊያ እየተካሄደ መሆኑ ተገልጿል። በጎንደር ቀጠና ደግሞ በጎንደር ዙሪያ ወረዳና በደንቢያ ቀጠና ትናንት ውጊያ የተካሄደ ሲሆን በተለይ ላምባ በተባለች ስፍራ ከባድ ተጋድሎ መካሄዱን ነው የተሰማው። ይህ ግማሽ ቀን የፈጀው ውጊያ በሁለት አቅጣጫ ወደ ላምባ የገባው የአገዛዙ ኃይል ፋኖን እከባለው ቢልም ፋኖም በከባድ ጀብዱ ከበባውን ሰብሮ ወጥተዋል። በሌላ በኩል ደግሞ ከሰሞኑ የአማራን ትግል ክዶ ለብልጽግና በገበረው ጸዳሉ ደሴ ሲመሩ የነበሩት የፋኑ ኃይሎች ወደ አፋብሃ ተቀላቅለዋል። በጸዳሉ የክህደት ድርጊት የተበሳጩና በስሩ የነበሩት ፋኖች በሙሉ ወደ ሜጀር ጀኔራሉ ውባንተ አፋብሃ አዲሱ ድርጅት በዛሬው ዕለት ተቀላቅሏል ተብሏል። የአብይና የህወሓት ጦርነት እንደማይቀር በሁለቱም ወገን ያሉ አካላት ጠቆሙ። የፕሪቶሪያን ስምምነት የሚጥስ የኢትዮጵያ መንግስት ባለስልጣናት ፕሮፓጋንዳ ይቁም ሲል በአብይ ከፓርቲነት የተሰረዘው ህወሓት በሰጠው መግለጫ አሳውቋል። ህወሓት በመግለጫው የፕሪቶሪያ ስምምነት አንቀጽ 3 ንዑስ አንቀጽ 3 የስምምነቱ ፈራሚ ሆኑት ህወሓትና የአብይ መንግስት ከምንም አይነት የጥላቻ ንግግርና የጥላቻ ፕሮፓጋንዳ እንዲቆጠቡ ይደነግጋል። ነገር ግን የኢትዮጵያ መንግስት ድንጋጌውን በመጣስ በትግራይ ህዝብ ላይ በፖለቲካ ፖለቲካ ድርጅቶቹና በተቋሙ ላይ በባለስልጣናቱና በሚዲያ ሰራዊቱ በኩል ከፍተኛ የሆነ የፕሮፓጋንዳ ዘመቻ በማድረግ ላይ ይገኛል ሲል ትናንት ባወጣው መግለጫ ላይ ወቅሰዋል። ይህ የፕሮፓጋንዳ ዘመቻ በኢትዮጵያ መንግስት ምክንያት እስካሁን ተግባራዊ ካልተደረገው ስምምነት ጋር ተያይዞ ሰላም ፈላጊውን ህዝብና ዓለም አቀፉን ማህበረሰብ ለከፍተኛ ስጋት ዳርጓልን ብለዋል። አዳዲስ የጥላቻ ሰባኪዎችን የመለመለ በትግራይ ህዝብና በተቃውሞቻቸው ላይ ዘመቻ በማድረግ ላይ ይገኛል ያለው ህወሃት የአብይ የምስራቅ አፍሪካ ጉዳዮች ሚኒስትር አቶ ጌታቸው ረዳን በትግራይ ህዝብና ተቋማት ላይ የውሸትና የስም ማጥፋት ዘመቻ እየተጠቀመበት ነው ብለዋል። ብልጽግና የፕሪቶሪያ ስምምነትን በመልካም ፍቃድ እንዳይቀጥል እያደረገ ነው ሲል ስምምነቱ እየፈረሰ መሆኑንና ጦርነት አይቀሬ መሆኑንም ጠቁመዋል። ከዚህ ጋር ተያይዞ የብልጽግናው አገዛዝ ሌላኛው አማካሪ የሆኑት የቀድሞ ዲያቆን የአሁኑ የተረት አባት ዳንኤል ክብረት ከረጅም ጊዜ በኋላ ብቅ ብለው ጦርነት እየመጣ መሆኑን በተረት ተናግረዋል። በዚህም ዝንጀሮ የሚሞተው በወጣትነቱ የዘለለውን ገደል በእርጅናው ጊዜ ለመዝለል ሲሞክር ነው ሲሉ በተረታቸው ህዋትን ሸንቆጥ አድርገዋል። እንዲሁም እማማ የዛሬ ዛሬ ሃምሳ ዓመት አድርገውት ይሆናል። ዛሬ ግን አርጅተዋል ሲል ጦርነት ቢጀመርም አታሸንፉም አይነት ፉከራ አስተጋብተዋል። ይህም በቀጥታ በሁለቱም አካላት መካከል የጦርነቱ ጅማሬ አይቀሬ መሆኑን ያመላከተ ነገር ያሳየ ነው። በሌላ በኩል ደግሞ በራያ አላማጣ ከተማ ጌታቸው ረዳ ና አብይ አህመድ ከጀርባ የሚደግፉት ሰልፍ ሳይሳካ መቅረቱ ተገልጿል። የጌታቸው ረዳ ቡድን በማይጫውና ና በመሆን ያደረገውን አይነት ህወሀትና ህወሃትን የሚቃወም ሰልፍ በአላማጣ ለመድገም ሲንቀሳቀስ በህወሃት ታጣቂዎች ሰልፈኞች እንዲቆም እንደተደረገ ነው የተገለጸው። ይህንን ሰልፍ በአላማጣ የሚገኙ የአርሚ ሃያ አራት የህወሃት አባላት በኃይል ያስቆሙት ሲሆን የጌታቸው ረዳ መዋቅር ደጋፊ ናቸው የተባሉ አመራሮችንም አስረው ማስፈራራታቸውን የተገለጸው፣ ታጣቂዎቹ ሙሉ ቁጥጥር በሚያደርጉበት በማይጨውና በመሆኑ ተመሳሳይ ሰልፎች ሲደረጉ ያልከለከሉትና ና በአላማጣ ሲደረግ የከለከሉት ከቁጥጥራችን ውጪ ይወጣል በሚል እንደሆነም ተገልጿል። በተጨማሪም የአላማጣ ነዋሪ ይህንን ሰልፍ የተቃወመ ሲሆን ምክንያታቸው ደግሞ ሁለቱም በትግራይ ክልል የፈለጉትን ማድረግ ይችላሉ፣ እኛ ጋር መጥተው ግን የተቃውሞም ይሁን የድጋፍ ሰልፍ ማድረግ አይችሉም በማለት ነው። ስለሆነም ሰልፉን የተቃወሙ የከተማዋን ነዋሪዎች በብልጽግና የሚደግፉ የተወሰኑ የጌታቸው ቡድን የሚልሻ አባላት ሲደበድቡና ሲያሰቃዩ ነበር። በዚህም በጌታቸው በኩል የሚደረገው የአብይና የህወሃት ፍጥጫ የአማራ ግዛት ውስጥ ደርሷል። ዶናልድ ትራምፕ የዩክሬናውያንን ደም መፍሰስ ለማስቆም ለፑቲን እደውላለው አለ። ዶናልድ ትራምፕ በዩክሬን ያለውን ጦርነት ለማስቆም ሰኞ ዕለት ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በስልክ እንደሚነጋገሩ ገልጸው እርምጃም የሚፈሰውን ደም ለማስቆም ያለመ ነው ብለዋል። የአሜሪካው ፕሬዚዳንት በትሩዝ ማህበራዊ ሚዲያ ገጻቸው ላይ በለጠፉት ጽሑፍ ከፑቲን ጋር ከተነጋገሩ በኋላ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪንና አንዳንድ የኔቶ ሀገራት መሪዎችን እንደሚያነጋግሩ አስታውቀዋል። ምንም እንኳን የእስረኞች ልውውጥ ላይ ከስምምነት ቢደረስም ሩሲያና ዩክሬን ከሶስት ዓመታት በኋላ የመጀመሪያው የፊት ለፊት ንግግራቸውን አርብ እለት በኢስታንቡል አካሂደው ያለ ውጤት ተበትነዋል። ፑቲን ኢስታንቡል ከተገኙ በቱርክ በሚደረገው ውይይት ላይ በቱርክ በሚደረገው ውይይት ላይ እንደሚሳተፉ ትራምፕ ቢገልጹም የሩሲያው ፕሬዝዳንት ግን ለመሄድ ፍቃደኛ አልሆኑም። ትራምፕ ይህንን ያሉት ጦርነቱን ለማስቆም እድል ሊኖር የሚችለው እርሳቸውና ፑቲን ፊት ለፊት ሲነጋገሩ ብቻ ነው ሲሉ ከጠቆሙ በኋላ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሰኞ ዕለት በፑቲንና በትራምፕ መካከል ለሚደረገው የስልክ ንግግር ዝግጅት መደረጉን ለሩሲያ የዜና ወኪሎች አረጋግጠዋል። ሁለቱ መሪዎች ከዚህ ቀደም በጉዳዩ ላይ በስልክ ተነጋግረዋል። ፔስኮቭ ለታስ የዜና ወኪል እንደተናገሩት ውይይቱ በጥሩ መስመር ላይ ነው።